ሰላም ውድና የተከበራችሁ የምስራቅ ልኖር ለልጆች ቤተሰቦች፣ በህይወቴ ከሚያስደስተኝ ነገሮች የውላችሁ፣ አትክልት አትክልት እንደኔ የሚወድ ማና አለ? እስኪ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ፣ ነባሮቹ ደግሞ ላይክ በማድረግ ቪዲዮን ጀምሩት። የውላችሁ፣ እዚጋ ብርቱካን አለ፣ እዚጋ አቡካዶ ርዝመቱ ቁመቱ ከኔ ቁመት በልጧል። እዚህ ጋ መንደሪና አለ። እዚህ ጋ በሶብላ አለ። እዚህ ጋ ስጋ መጥበሻ አለ። ገጠር ያው እንግዲ ገጠር ሰው አደለሁ። እዚህ ጋ ቃሪያ አለ። እዚህ ጋ የአበሻ ቃሪያ አለ። ያው አሁን እያደገ ነው። ከሽ ከሽ መደረግ ደርሷል። ሰላጣ ተሰርቶ ማለት ነው። አልወድም እንጂ እንጂ መስራት ወዳለ ይህንኝ ምን ያህል እንዶ ከጭንቀት ውስጥ እንደሚያወጡኝ ታውቃላችሁ። በስማም ደስ ይለኝ። አለቀ የሆነ ድብር ሲለኝ፣ ብዙን ጊዜ ከስልክ ራቅ ለማለት ስፈልግ እዚህ መጣና ውሾችን እንጎዳጎዳለሁ፣ አጠጣለሁ፣ እነቀቅላለሁ። ይሄ ቡርትካንና ምናምን ነው፣ ቡርትካንና መንደሬን ነው። ይሄ የአቡካዶ ነው። አቡካዶ ይኸው፣ እዚህም ዛፍ አለ። እሬት አለኝ፣ እሬት እሬት እሬት እሬት አለኝ አቡካዶም አለኝ። ብቻ ያው እንግዲህ የገጠር ሰው አይደለሁ፣ ዝም ብዬ አትክልት ወዳለው አትክልት ተክላለሁ። የሚያማምር አትክልት አለኝ። ያውላችሁ፣ ምንም አይሉም። ገና እየጸደቁ ነው። ምን እያሉ ነው? እዚህ ጋር እየጸደቀ ነው። እዚህ ይሄ ደግሞ ሀበ ይሉታል። በሶ ብላ ለሚያስላችሁ ምናምን ነገር ይጠጣል፣ ይሄኛው ማለት ነው ይሄ በእሌ የሚባለው ይሄ መድኃኒት ነው። ይሄ ራሱ በሰላጣ ይበላል። የፈረንጅ አፍሪካ ቃሪያ ገና ሙጦቹ ያው እዚህ ጋር ማል እንትና ላሉ ውሃ ይፈልጋሉ። እንደዚህ ጋር ያው ሲያምሩ በቃ ደስ ይላል። ህይወት እንደዚህ ብስ ማም እንዱ ፍክት በአረንጓዴ ነገር በቃ ቀናችሁ ያማረ እየተባረከ ቀን ይሆንላችሁ። የተባረከ የተቀደሰ ማምሻ ይሆንላችሁ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። እንዲህ የአማረ ኑሮ፣ የአማረ ትዳር እንደዚህ ይስጣችሁ። እነዚህን የሆነ በቃ ጭንቅ በሚለኝ ሰዓት፣ የሆነ ድብር በሚለኝ ሰዓት፣ ድካም በሚሰማኝ ሰዓት መጥቼ በቃ እነዚህ ጋር የውላችሁ አየሩ ንፋስ የሆነ በቃ እርግት ጥላለሁ። በቃ ምን ልበላችሁ ፈርሃ እግዚአብሔር ያደረበት ነገር አካባቢ ነው የሚመስለኝ። እና አንዳንዴ አትክልቶች፣ ህጻናቶች ጥሩ ናቸው ለጤና ብዙን ጊዜ ማለት ነው። ከነሱ ጋር ወይ በቃ ይሆናል አደለ፣ መንጎዳጎድ ምን ማለት የቤት ውስጥ ስራ ሰርተን ስንጨርስ እንዳይደብረን እነኚህ በቃ የሆነ የተወሰነ የሚያምር የሚያምሩ ህይወትን ይሰጡናል ማለት ነው። እግዚአብሔር ይመስገን። እግዚአብሔር ሁል ጊዜ አይሳሳትም፣ በነገሮቻችን ሁሉ መልካም ያደርግልናል። ግን በቃ እንደዚህ አይነት ነገሮች ደግሞ አትክልት መውደድ ደግሞ በጣም ጥሩ ነው። እንዴት እንደው እኔ እንዴት እንደምወደድ አትክልት እወዳለሁ። እንደዚህ በቃ ተደርድረው ሳይ ደስ ይለኛል። ይሄ በሴትዬ ክፍል በኩል ማለት ነው። ስትነሳ አረንጓዴ አይታን የምትነሳው ቀኗ የተባረከ የተቀደሰው ታየኛለች። ምን እየሰራች ነው? እና ቤተሰቦቼ ውድድ ነው ማድረጋችሁ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አዲስ የሆናችሁ እንግዲህ በሌላ ቪዲዮ ደግሞ መለስ ብዬ እስክመጣ ድረስ ቸርሰን ብቱ። የሁላችሁ እንዴት እንደሚያምር ወይኔ፣ ሲያምሩ አትክልቶቼ። አትክልት የሚወድ አቡካዶ፣ ስጋ መጥበሻ፣ ቃሪያ አለን፣ ቃሪያ አለን፣ ስጋ መጥበሻ አለን፣ በእሌ አለን፣ መንደሪን አለን፣ ማንጎ የለንም። ቸርሰን ብቱ።